የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማመራለን። እንደምታስታውሱት በክፍል 16 ስለ እንደ ርቢ መተት ምልክቱን ችግሩን ከነ መፍትሄው በሰፊው አይተናል። በዚህ በክፍል 17 ደግሞ ማህፀን ስለሚዘጋ ልጅ ስለሚያጨናግፍና የወንድ ዘር ስለሚያደነብሽ መተት እንማመራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ መቤት ልጆች ከዚህ ቀደም እንደነገርኳችሁ አጋንንት በስማቸው በግብራቸው ቢለያዩም በእኛ ህይወት ያላቸው አላማ አንድና አንድ ነው። እሱም በስጋ ህይወታችንን አበላሽተው በሲኦል ነፍሳችንን ገዝተው በስቃይ ማኖር ነው። ስለዚህ የመተት መንፈስም በትዳር በሩካቢ ስጋና በመዋለድ ጸጋችን ውስጥ አደገኛ ሸፍጥ አለው። አንዲት ሴት በምቀኝነት በቅርብ ሰው በጮኛዋና በትዳሯ በመቅናት መተት ቢመተትባት ውስጧ የገባው የመተት መንፈስ የጮኝነትና የትዳር ህይወቷን ማቃወስ ብቻ ሳይሆን ማኅፀኗ ላይ በማደር ልጅ እንዳትወልድ የመገርገር ስራን ይሰራል። በሚበላና በሚጠጣ በቁሳሊያም በቀጥተኛ ድግምት የተቆራኛት መተት ማኅፀኗ ላይ ተቀምጦ በአጋንንታዊ ክፉ ተንኮሉ የመራቢያ እንቁላሏን እያመከነ እንዳታርግዝ እርግዝናም ቢፈጠር እንደ ሾተ ላይ በደም እየመታ ልጅ አታ እንድትኖር ሊያደርጋት ይችላል። በወንዶች ላይም መተት ከተመተተ አጋንንቱ የእርግማን ዘር ስለሆነ የሰው ዘር እንዲቀጥል ስለማይፈልግ ወንዱን ዘሩን እያደነበሸ ልጅ እንዳይውል ያደርገዋል። አንዳንድ ባለ ትዳሮች በተለይም የወንዱ ችግር እየተባለ በሚጠቀሰው ልጅ አልባ ሲሆኑ ይታያሉ። ይህም ወንዱ የዘር መጠኑ አነስተኛ ነው፣ በዚህም ምክንያት የሴቷ እንቁላል የመገናኘት አሊያም የሴቷን እንቁላል የመስበር አቅሙ አናሳ ነው እየተባለ በሳይንሳዊ መላምት ግራ ግብት እያሉ የሚኖሩ አሉ። በመሰረቱ በሳይንስም ቢሆን በሚሊዮን ከሚቆጠረው የወንድ ዘር አንዱ ብቻ ነው ልጅ የሚሆነው። ከሚሊዮን የወንድ ዘር ውስጥ አንዱ ብቻ ልጅ እየሆነ እንዴት ዘሩ አናሳ ሊባል ይችላል? ከሚሊዮኖች ዘር ውስጥ አንዱ ብቻ ልጅ እንደሚሆን በሳይንስ እየታወቀ ዘሩ አናሳ ነው ማለት ለአመክንዮ አይመችም። ስለዚህ የእናት የአባታችን የቅድመ አያቶቻችን ዛርና የዛሩላጅ አይነ ጥላና መተት ድግምት ሰጋችን ጠፍሮ ይዞ ልጅ እንዳንወልድ እያደረገን በሳይንስ ሽፋን ስም ይጫወትብናል። ከዚህ በፊትም እንደጠቀስኩት የዛር መንፈስና የዛር ወላጅ በውስጣችን ካለ አሊያም ከቤተሰብ የወረስ ነው ካለ መንፈሱ በግንኙነት ጊዜ የወንድን ዘር እንደምስ እየተጠቀመ